ሲማያለሽ ከዛ ወደ ጊፍት ታወርዳለሽ። እናንተ እዚህ ጋ ለማን እንድታወርዱ ነው? በዚህ ቡና ጋስታቶ ጠጡ። ኖ ኖ፣ ይኸውልሽ እሱ መልሰ እሱ እኮ ችግር የለም እኮ ኢሜል ምናምን አይጠይቅም። አንድ አበባ እምቢ ይላል። እኔም እንደዚህ ነው እኮ እኔም ትናንትና ቆንጆ አልሰማችን መሰል ትናንት ምንድን ነው እሱ። ትናንት አልነበርሽም እንደ እንትን ላይ ላይፍ ላይ አልነበርሽም። እንደ እንትን ላይ ሰታኝ አለች ለች እምቢ አለኝ። ምን ሆነው ነው ግን? ምን አውቃለሁ። አይዞሽ ሌላ ቀን አለ። እኔ እባክሽ ያቺ ኤርትራውያን የተመቸችኝ ከአንበሳ በላይ፣ ወላሂ ማሻአላ። እሷ በጣም ነው እኔ የተመቸችኝ እግዚአብሔርን አድናቂ ማለት እንዲህ ነው፣ እንዲህ ነው፣ እንዲህ ነው የሚሽለጠለጥ ሳይሆን እንደዚህ ነው። ምን ይውድናት እሱም አሁን አውቃለሁ፣ ግን እንደ ዱሮ አይደለም። እሱም አፈንድቷል። ሰዎቹ ገደል ብሎ ምን አልሽ? ምን አይደለም። እኔ ግን ቆይ መለኛው እኮ ሲያወራ እኮ አልነበርኩም። ምን አለ ታዲያ? አይ ምን እያወሩ ነበር ከመለኛው ጋር ታዲያ? ምንም አላወራም እንዴ? እንደነከ ወንድሜ ተብሎ ከዛ አሁን ነው ገባው ታለ። ከዛ ምንም አላለም። ከዛ በቃ በኋላ ደውልልሃለሁ ብሎ ወጣ። እህ እንደውም ትናንትና እኮ ስራም ስላለ ትምህርት ቤትም ሰው ስለሚሄድ ነው እኮ እንጂ ጭር ያለው። አዎ ጭራ። ኧረ በጣም አሪፍ ነው፣ ጭርም አላለ። በተለይ አይሜ የመጣችበት ታይም ላይ ሞቅ ሞቅ አለ። እሷ ደግሞ ዝምታን ዝምታ መረጠች። እሷ እኮ ይኸውልሽ፣ ካሜራ ላይ እኮ እንደምታይና እንደምትታይና እኮ እውነታዊ ሀይሚ እኮ ይቺ ነች። እውነትሽ ነው ዘብ አሁሬጃ እውነተኛው አይኔቺ ነች በቃ እንዲያውቋት ድካምም ስራላ ሙሉ ስራ ላይ ነች አለ ሽርጉድ ነው ያለች ዋለች እስቲ ምንድን ነው ሳድዬ ያለው የሆነ ነገር ጣል አድርጓል መለኛው ቀልዶ አይጠገብም አለች እስቲ ምንድን ነው ያለው እኔ እኮ አልገ እሱ ከወጣ በኋላ ነው የገባሁት

መጀመሪያ እኮ ሀይሚ ሀይሚስ ሀይሚስ ሀይሚስ ብሎ ጨቀጨጉት። አንድ አንድ ቁጥር ጻፉ ሀይሚ የሚል አንድ ቁጥር ይጻፍ፣ ትተኛ የሚል ሁለት ቁጥር ሲባል ሁሉም አንድ አንድ። ምንም እኮ የሆነ ነገር ጣል አድርጓል ያለው ምንድን ነው የጻፈችው? ምንም አልጻፈችም እኮ እዛ። በኋላ የሆነ ነገር እኮ ቃል አድርጓል። መለኛው ቃል አይጠገብም አለች። ምን እንደሆነ እሰምታለች፣ እኔ ግን አልሰማሁም። አይ እየሳቁ ነበር። ኮመንት ላይ ስላየው እኮ ነው፣ ወይ መለኛው ምናምን። ተመልሶ ደግሞ እሷ ስትሄድ ድምፅሽ እኮ አይሰማም ና

ኧረ አውሩ አውሩ፣ ምን ሆናችሁ ነው ዝም ያላችሁት? ግን ይያለን እኮ አለን፣ ግን እኔ ብዙ አማርኛ አይችልም። እንደዚህ ነው ዝም አውሩ፣ የኔ ቆንጆ፣ ግን ቆንጆ ልጅ ሆናችሁ ነው። በስመ አብ እናንተ እናንተ እናንተ ሰው የሚላችሁ ትሰማላችሁ። በጣም በጣም እግዚአብሔር ይባርካችሁ። ድግ በሉ ትልቅ ደረጃ ድረሱ። እግዚአብሔር አንቺ ነው። ትናንትናማ ጠላት ሁሉ ተናዶ ነው ያደረውን፣ እንቅልፍ ወሰዳቸው ይመስለኛል። አላያችን የሚሰጡን ምንድን ነው የሚሰጡን? እሱ እኮ አውቆ ነው እንደዚህ ሚዘፈነው ይእንድ እና እሱ እራሱ እኮ በቃ

አራስ አለበ ነው ብሎ ያለው። ነው የምትለው? ምንድን ነው ግን? ሰዓት ገባ አለበ ብሎ ነው ያለው። አራስ አለበ ብሎ ነው ያለው። ከዛ አፈረ አራስ ነው። አራስ የምንድን ነው? አራስ አራት ነው። አራስ አስተካኪው አራት ነው፣ አራት ነው። አራት እያልሽ ነው። እኔ እንጃ። አራስ ገና እንጀና አራስ አራስ ማለት ነው። አራስ ሳይሆን አራስ አራስ አራስ ማለት እንግዲህ የወለደ ሰው ነው የማውቀው። አራስ ኦሆ፣ ማን ወርዶና ሆነሽ ለምን አወራ? ማን ነው የወለደውና ነው እንዲያለው

አራስ ስታረስ አይተች? ኦኬ አራስ ስትታረስ አውቃለሁ። ማን ነው የሚታረሰው? ባሏ ነው ያለው፣ ራስ ባሏ ነው ነው ያለው። መለኛ ሄዶ ነው የገባው። ሰው ካለ ያስረዳል።

በውስጥ መጣው እያለቻችሁ ነው። እስቲ አዳምጧት። በውስጥና ንገር። በውስጥ እሺ፣ በውስጥ ንገሪያት ላይ ቆንጆ አክመታን ባከሽ፣ በውስጥ እዚህ ጋር ነይ ገብተሽ። አሁን ምራዬ እንዴት ነሽ? እንዴት ነሽ? ሰላምናችሁ? ሰላምና አላችሁ? ደና አለ አማናችሁ? አማን አማን፣ ስራ ሁሉ አማን፣ ሁሉ ሰላም ነው

ቀስ ብሎ ቀስ ብሎ ወጣ። ካደው ቃል የምታጓጓ ማለት ነው። ሳዳ ታዲያ እንደው ላግኝሽ እግዚአብሔርን ተጫወትሽብን። እኔም መለኛው ጋር ሲገባ አልነበረ። እኔም እኮ ስላልነበርኩ ልክ መለኛው ሊወጣ ሲል ነው የገባው። እሞ ሀይ ሀይ ሀለ መለኝ እንትና መጣ። አትመጣ አትመጣ ሰላም ነው እንዴት ነህ አንቺ እንደው እንደዚህ አንበሳውን ታንጠባጥበዋለች። ሰላም ናችሁ? አንጠባጠብኩት እኮ ትናንትና፣ አላየሽም? እያየሁሽ ነ። እድሜ ላንቺ። እኔ ደግሞ ብታይ ኖሮኝ አያዋርደኝም። በዚህ ሰዓት ያይለም። እድሜ ለሀናኔ እያልኩ አንጠባጠብኩታን። በሳቤታቤት አልቀረብሽ። እውነት ነው። ትናንትና ልጅ አልተመች እኮ ሶን አልፈልግም ያለውን አዎ፣ እኔ ተመቸችኝ ልጅቷ እሷ ግን። ለማንኛውም ሁላችሁ እንዴት አደራችሁ? ሰላም ናችሁ? አማን ናችሁ? ጨጓራችሁ ይሰራል? የእኛ ይሰራል። ለሌሎቹ በይ እንጂ ለሌሎቹ ጨጓራችሁ ይሰራል ወይ? እንዴት ናችሁ? ይፈጣልኛ የእኛ እንደውም ጨመረ። በቃ ቆ ያስፈለገ መድኃኒት ምናምን እኔ ምሰረው እኔ አሰሬ ዶክተር ስለሆነች መድኃኒት በነፍ ነው ትፈልጋላችሁ?

ከሬ የፈለጋችሁትን የላም በሬ የፍየል ለምናምን የበጎች ምናምን ያያስ ያው ነው። እዛ ውስጥም ገብተው ይራገጣሉ በኢየሱስ ስም በሰማም በጣም ነው የሚራገጡት። አላሳልፍ ብለውኝ በግድ ነው ያለፍኩት እና በጣም ነው የሚራገጡት።